የሌሊት ዱዓ ጥቅምና ጉዳቱ። ዱዓ አስፈላጊ ነው ለሁሉም ነገር። እኛስ ዱዓ እያደረግን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲት ተከበራችሁ የቻናል የቤተሰቦች በያላችሁበት የአላህ ጀነት ራህመት ከናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ነገር መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወሉ ምልክት በመጫን ቤተሰብ ሆኑ። እንግዲህ ዛሬ የመጣሁት የሌሊት ዱአ ጥቅሙ ምንድን ነው? በሌሊት የሚደረው ዱአ ኢላማው እንደማይስት ቀስት ነው ብለው ኢማሙ ሸፍዒ ብለውናል ማለት ነው። አንደኛ እምነትን ለመገንባት አመታትን ሲፈጅ፣ ለማፍረስ ደግሞ ሰከንዶች ይበቃሉ። ለመመለስ ደግሞ እድሜ ሙሉ ይፈጃል። እምነት ልክ እንደ ብርጭቆ ናት። እንዴት ከተሰበረች መቼም ቢሆን እንደነበረችው አትመለስም። ላለመናገር እንጂ አፍ ላይ ማድረግ ቀላል ነው። ነገር ግን ላለመታመን፣ ላለመሰበር እንጂ ልብ ላይ ማድረግ ከባድ ነው። አብሽሪ፣ ሁሉም ነገር ለኸይር ነው። በህይወታችን የሚመጡት ሁሉ ለኸይር ነው። የሚቆዩት የራሳቸው ጊዜ እስኪያውቅልቅ ብቻ ነው እንጂ መልካሙን ሆይ ከባድ ጊዜ ሁሉንም ያልፋል። ሳያልፍ የሚመጣ የለም በዚች ምድር ላይ እስካለን። አብሽሪ ሁሉም ነገር ለኸይር ነው። ኦክትህ ማንም በደረበው ሰዓት፣ ሰርች አድርጎ አውጥቶ የፈለገውን ያክል ጊዜ አውሮተሽ የሚደልትሽ ጊዜያዊ በረማች አይደለም። ቁጥ ሁኚ፣ ውድ ትሆኛለሽ። ልብሽን ለአንድ ተውሂድ ጀግና እንጂ በሚዲያ ሀይ ሀይ ለሚልሽ አትክፈችው። አላህዬ ይህን ይህን የሚያነበው ባሪያ በሌሊት ወይም በቀን ለሰዎች ያልነገረው ላንተ ተንበርክኮ የነገረህን ሀጃ ይኖረዋል። ሀጃውን በድብቅ እንደነገርክ በድብቅ አሳክተህ አስደስተው። ያራብ የእኛ ውድ ነቢይ ሶለላሁ አለይሂ ወሰለም እንዲህ ይላሉ። አሊም ባትሆንም ከአሊሞች ጎን አትጥፋ። ምክንያቱም ባትሰራ እንኳን ከመጥፎ ስራ ትርቃለህ። በእኔ ውስጥ ምንም መልካም ነገር ካየህ ለእናቴ ዱአ አድርግላት። እንዲህ ነው ያሳደገችኝ። ውሃ እንኳን ዘግይቶ ሲመጣ ድርቀት የገደለውን አበባ አያድነውም። ቆይተን ሁሉንም ይዘን ብንመጣ ራሱ በመዘገየታችን የምናጣቸው ነገሮች ይኖራሉ። ሊዘገይ ይሆን ወይስ ሊሄድ በማለት የሚጠብቁ ልቦች እነዚህ መሀል ይፈተናሉ። በመጨረሻም አላህ የወሰነው ይሆናል። ወንዝ ወደ ውሃ ወደ ኋላ ተመልሱ እንደማይፈሱሉ ያለፈው ነገር እያሰብ እስረኛ ትሁን ይልቁንም ከበፊት ለፊት ባሉ ነገር

አይመራራውንም ባይኖረንም ቢኖረን ጣፋጭውንም ጥፍጥናው ማወቅ አይቻልም። በዱንያ ላይ እንግዲህ ተቃራኒ ነገሮችን መኖራችን አመስገኝ ስንሆን ብቻ ነው። ሲሰጠንም ሲነሳንም አመስገኝ ሆን። የለሊት ዱአን ደግሞ ከሚበዛ በላይ የለሊት ዱአ ግዜ ብዙ ጥቅም እንዳለው እያወቅን ወደ ዱአ ብዙ ጥቅሞች አሉት። ውዶች ይሄ እላለሁ ማለት ነው። ከነዚህ ተካፋይነን ተካፋይ ነን የትኞች ነን የሚለውን እንግዲህ በዚሁ በቀጣይ ደግሞ ይዤ እመጣለሁ ማለት ነው። እንግዲህ የለሊት ዱአ ለሁላችን እንዲሆን አስፈላጊ ነው እላችኋለሁኝ። ቆንጆ ብትሆኚ ቆንጆ ብትሆኚ ገዳይ በውበትሽ ታምር ያለሽ እያሉ ሺ ወንድ ቢያደንቆሽ እወቄ፣ የእኔ ሰባይሽ ዲን ከሌለሽ በኒቃብ በጅልባብ በደንብ ከተሸፈንሽ ሲም የሌለው ቀፎ ቀመና ብቻ ነሽ ተብላችኋል። ቆንጆ ሴት ማለት በዲኗ ጠንካራ የሆነች በዲኗ ላይ የማትደራደር ሁልጊዜ የአላህና የመልእክተኛውን ትዕዛዝ ለማክበር የምትቻኮል አላህ ጋር በሚያቀርባት ነገር ሰው ምን ይለኛል ብላ የማትጨነቅ በዲኗ በጥንካሯ በሲድቅነቷ በአለባበሷ በኡመተል ሙዕሚኒን ጋር የምትመሳሰል ለምዕራባውያን ስልጣን የሚያስደንቃት በሱና የተዋበች ከቀልዷ ቁም ነገሯ ይበዛ ዲኗን ለመገንዘብ እረፍት ኩራት የማይዛት የአላህ ባሪያ የሆነች አሁይ ይዘት ለሚበቃ የሚገልጻት ቆንጆ ነች። አንቺ ለኔ አኸራ ህቴነት በገንዘባችን የጥቅም ጓደኛ ልናፈራ እንችላለን። በውበታችን የስሜት ጓደኛ ልናፈራ እንችላለን። በእምነታችን በስነ መግባራችን ግን ይህት ጓደኛ እናፈራለን። አላሁ ስነ ምግባር ያለብን ከፈቀርን ከሌላ ሳይሆን ከራስ ጥበቃ፣ ከራስ ሹሸት ጠበቃ፣ ከራስ ዝምት ጥባቅ፣ ከራስ ከህይወት ክደን፣ ከራስ ተጠበቃት ከሶፍ ከሳሳችነት ከራህነት ካሰግበት የእንባ ምክንያት አትሆንባት፣ የሀዘኗ ምክንያት አትሆንባት። አንገቷ የመድፋት መንስኤ አትሆንባት። የዘበቷ ምክንያት አትሆንባት። ስሜት አልባ የመሆኗ ምክንያት አትሆንባት። ወንድ የመጥራቷ ምክንያት አትሆንባት። በአንተ ስህተት ምክንያት ትርጉም አልባ ህይወት እንዲኖራት አትፍረዱ። አው ካፈቀርካት፣ ከወደድካት ከሌላ ሳይሆን ከራስ ስህተት ጠብቃት። አንቺ ምንደሰው ይላል እንግዲህ፣ ያው በዱአ በሌሊት ዱአ አጋጣሚ ይህንን ብያቸዋለሁ ማለት ነው። እንዴታላ ሱባንታ ላ ይጠብቃል ይጠብቃችሁ ከክፉ አደጋ ሁሉ አላ ይጠብቃል። ወጥቶ ከመቅረት አላ ይጠብቃችሁ ውዶች እያልኩ በዚሁ እሰናበታለሁ። ቪዲዮውን ግን ላይክ ሸር አድርጉ። ወዳችኋለሁ ባይ ባይ ማለት ነው። አላ ክፉን ነገር የያዝልን ሰራ ያርግለ ማለት ነው ሁ ባይባይ። ቪዲዮን ላይክ አድርጉ፣ ሸራ አድርጉ። መልካም ጊዜ መልካምን ሁሉ ምንላችኋለው ማለት ነው ውዶች። አላህ በያላችሁበት ሁሉ መልካምን ሁሉ አላህ ይስጥን። ባይ